ያ ነው ችግሩ እንጂ እኮ ሁላችንም እኮ በልጆች ማን እንኳን ማንም እናት እንኳን ደሷ እንዳንቺ ኢትዮጵያዊ እናት አይደለችም። እኔ እንጃ ማንም በልጁ የሚያስኩረ ግን ይችል ሚዲያ ላይ ያለች ልጅ ና ብዙ ልጆች ልጆች አላቸው ደብቀው እኮ ነው ስለወጡነ ዚ ላይ ለምን እኛ በባህላችን ወንዶቻችን ኋላ ቀር ስለሆኑ ልጅ አላት መባሉ ስለማይፈልጉ ሳምሬ ወደ ዛቤሽ ወደ ራስሽ እንደዚህ ነገር አያሉ ገና ልጅ ነሽ ብዙ ነገር የምታይልኝ ልጅ ነሽ። እንትል ነገር ለማገባኝም ቤታ እኔ አንዴ ብቻ ላውራ የተናደድኩበትን ምክንያት ልንገርሽ። እንደዛ ላውራ የቻልኩበትን ምክንያት ተተረዳሽ ማለት የዛሬ

ሀሳን ምክንያቱም፣ የዛኔ ትዝ ይለኛል አለቃሽ የሆነ ከስተመር መጥፎ ምን እንዳደረገሽ ሲ ነው በርቻ ደ ያልኩሽ ምን አገባት። አየሽ፣ ለምን ሴት ስለሆንሽ ወጣት ስለሆንሽ ብዙ ነገር በሕይወትሽ ሊያጋጥም ስለሚችል ገባሽ። አንቺ ራስሽ አየሽ። በአንቺ ደግሞ ይህን ችግር አለ፣ በሌሎቹ ደግሞ ሌላ ችግር አለ። አየሽ፣ በቀለምሽ በከለርሽ በአፍሪካዊነትሽ እንኳን አንድ አረብ እንዴት አርጎ እንዳስተናገር ሸልችዋል። በእናትነትሽ ደግሞ ምን ያህል ነገር እንደሚደርስብሽ ልጅ አለሽ ተብሎ እንዴት እንደምትናቅ

አይከብድም ሳምሬዎች። እዚም ደግሞ ሳምሬዎች ስማርቶች ናቸው። በነገራቸው ላይ ሳምራዊቷ ሴት የሚለውን ባይብል ላይ አንበበች ከሆነ በጣም በጣም በጣም እግዚአብሔር የመረጣት ያልጣላል። ሌሎቹ እጃቸውን ሲጠቁሙባል እሷን ያነሳ ለጉሽቱ ያቀረበች ለጌታችን ለኢየሱስ ክርስቶስ፣ ያ ምርጥ ሲላ ሴቶችን ያስከበረች ሴት። አንቺ ግን መተሽ እዚህ ጋራ በህች ላይ በእርግጥ እውነት በነገራችን እውነት ጂጂዬ እውነት ታማለች። እውነት ነው፣ እሱ ነው ትክክል እኮ እውነት ታማለች። የሆነ ሰው ነገር ሲነገርበት ያማል፣ ይደብራል። ለሰሚም ለፈራጅም ትልቅ ይከብዳል። እውነት ነው ግን እውነት ነው እውነት እኔ

ልጅ አለ የለም። እዚህ ሀገር ቢሆን አፍሪካ ተድቤ ነው የሚያስፈላ እንደዚህ አይነት ነገር እድሜ ልኳን ነው ስትማቅ የምትውለው ምትታሰረው እንደዚህ ነገር አይባል ነው። ሰውየውም ፐርሰናል እንትንም መንካት እዚህ ሀገር የሰውን ፐርሰናል ነገር መንካት አይችልም። እና ይሄ ነው ያሳዝናል፣ ያሳዝናል፣ ያሳዝናል። መጨረሻችን የመሆኑ ማለት ነው።

አሚኑ ዴ አሚን ከፍ ዝቅ ብለሽ መርቂ ንስት ንዱ ይደርባችሁ። ሰውየው ግን ለእኔ ብቻ ይሁን፣ ለእኔ ብቻ ይሁን ሰውየው በረካቱ ካደረብን ደረብን፣ ለምን ባንቺ ብቻ ይሆናል? መሲ ገባሽ ሳሪ ጋላሪ እዩ አንዴ ገብተሽ አንበሳዎቹ እያቸው ተር እንዴት እንዳሉ ስንት አንበሳ እንደሆነ መስ ያቸው ገብተሽ ውስጥ ውስጥ ገብተሽ፣ አንበሳዎቹ ዜድዬ አንዷን አውርጃታ ወደ እኔ አውጥቼ፣ እኮ ወደ ኮዳሪ አላኳት። ሲ ወደ ኢትዮጵያ የምሄድ ነኝ ሎኬሽን እልክልሻለሁ ብለሽ እየላክሽልኝ አይደለም እባክሽ፣ እያለችሽ የሆነች ልጅ ላኪላት እና ወደ ኢትዮጵያ ልሸኛት ነው። ላስርክ ልትወስድ ነው ከአንቺ ውዴ በለአራት ሀይ ባያት ሀይ ባያት ዴ አሁን ሀይ ባያት ያለሽ፣ ምን ተናግረሽ ምን ብለሽ ነው? ምን ሞቲፊኬሽን ሰተሽ ነው? እንትን ፈረንጅ መጣ ፈረንጅ መጣ ብዬሽ ፈረንጅ መጣ ብቻ። አዎ ፈረንጂ ሰንድ ሰንድ ሰንድ ላይሆን ሰንድ ላይሆን አልኩት፣ በአማርኛ ወይ እንግሊዝ በእንግሊዝ አድርጌ ሰንድ ላይሆን ሰንድ ላይሆን አልኩት። በቃ እዚህ ቤት ተቀመጭና እኔ ሰንድ ላይሆን ልበል፣ አንቺን አይቶ ሰው ይምጣ። ኦኬ ፈረንጂ የለም፣ እዚህ አሁን ፈረንጂ የለም። እንደ አንቺ ቤት የመጣ እኔ ቤት እንዲ ላይመጣ ይችላል፣ አይመጣም። እኔ መግቢያ የሰዓት ያውቀዋል። እሺ አንቺ ቤት ልምጣ ነይ ነይ፣ አብረን ሰንድ ላይ ሰንድ ላይ እንዳለን ነይ። ዛሬዬ ስትገቢ ሼር አድርጊልኝ ውዴ። ዘጠኝ ዘጠኛ አንበሳ ነው የወረደልሽ እኔ ቤት ቤሩት። ነይ ነይ፣ እኔ ቤት ነይ፣ ቁጭ በይኝ ነይ። ለማሬ በገስት ነው ያልኩሽ። ዘ ዘጠኝ አንበሳ ነው የወረደልሽ አስር ነው ጠቅላላማ። አንድ ሰው ያወረደው አስር አንበሳ ከነውላ ሙሉ ጆቶች መኪናዎች ምናምን አስር አንድ ዜድ ዜድ ነይ እና ያንን አበባውን ስጭኝ ትልቁን አበባ ማርያምን አወጣሁት። አወጣሽው ዜድ የእኔ ፍቅር ማርያምን። ችግር የለውም እንኳን እን ማውጣት ማት አውጣው። ብሯን ታዲያ የት ታደርሰዋለች? ደግሞ አካውንቷ ቢዘጋ እንዴ ልናለቅስ ነው? እን እንደገና እርዳታ ልንጠይቅ ነው? ለሪም ላኩላት። የወርቅ እዳ ነበረኝ ላኩላት።

አረቡ ፈረንጂ ይሁን ስሪኤፍ ይባላል። አንዳንድ ሰው ስሪኤፍ እያለው ነው። አንዳንድ ሰው ደግሞ አረብ ነው ይለዋል። ምን አውቄ፣ እባካችሁ ጋሽ ስሪኤፍ ፈልጉና አስጥሩኝ። ሴንድ ላይን ፈረንጅ፣ ሴንድ ላይን። እሲ ማን ፈረንጅ የለም። እስቲ ድላችንን ሞክር፣ እንደው በፈጠረሽ። ምን ይታወቃል? ማሩ፣ ምን ይታወቃል? ሴንድ ላይን፣ ሴንድ ላይን። ፈረንጅ የለም፣ እዚህ ፈረንጅ ለውዲ ይኖራል ይመጣል። እስቲ ሞክሪ ሞክሪ ዜ ሞክሪ ኔ ወዱ 2600 ባለበት ፈረንጅማ ፈረንጅ አትበያ። በእንግሊዘኛ ፈረንጅ ምንድነው? ዋይት ፒፕል እንደዛ ነው ያልኩት። ፈረንጅ ፈረንጅ መጣ ቤቴ፣ ፈረንጅ መጣ ቤቴ ሲል ሰንድ ላዮንስ ነው። የአምስት መቶ መጀመሪያ ሰጠኝ ሊታዘበኝ። ኖ ኖ ኖ ኖ ፊፍቲ ነው ፊፍቲ አልኩት። ከዛ የስድስት ሺህ አርገው፣ ኖ 60 ነው 60 አልኩት። የሰባት ሺህ አርገው፣ ኖ ኖ ላዮን ላዮን ነው። እኔ ገና ገና እንግሊዘኛ ልናገር ገና አንድ ሰው እንደዚህ ሌብል ያለው ሰው ጥልቅ ሲል ገና ላወራ ስሞክር እየሳቁ አያስሩኝም እንጂ አሁን እንዳንቺ ድሉን አገኝ ነበር። አንድ ቀን ዞሮ ዞሮ መምጣት እኔማ ግብት ሲል አርባ አንድ ነው። ፈረንጅ መጣ ሰንድ ላይም ፈረንጅ አልኩት በቤትሽ ጎበዝ። እኔ ገና ልናገር ስል ነው አናት አናቴን አናት አናቴን በኮመንት ሚሉ። አሁን በቀደም አንድ ሰው መጣና ዩኒድ ላይሆን ብሎ ለኬት አፈባረበኝ፣ አላውቅም። ሰውየው ከሄደ በኋላ ጁ አነበበችልኝ። ምን ዋጋ አለው? ዋጋ መክፈል ይሻላል። ጮኩ ጮኩ ጮኩ እንደ ቁራ። ከዛ ደግሞ ከዛ ደግሞ ፎል አረገኝ ወዲ አሁን ፎል የምልስ አረኩልት ፖል አረገኝ። ራሱ ሼር አድርጊለት። በእንግሊዘኛ ንግባባ፣ ከኛ ጋርም ያውራ ይወቃል። ለማንም እንዳትናገሪ ብሎኛል። መሲ ያስተዋውቂ። አንበሳው ወደኛ የሚመጣ አይደለም። ወደ ስራሽ ተመለሽ። ሳል እየሻለሁ እህቴ፣ እኔ እኔ በጣም የሚወድ እኔ እና አንቺ እኮ እንደው ተይኝ እስቲ ብዬሻለው ማሬ፣ እኔ ማዋጣሽ ብዬሻለው። ገባሽ? እኔ ማዋጣሽ እንትተሽ፣ ልብሽ አንበሳው ጋር ሄደ። አንቺም ጥሩ ሰው ነበርሽ ማሬ። ትላንትና ላንቺ ያስቀመጥኩትን ልጅ ስልክ አስቀምጫለሁ፣ ግን ትላንት ተበጣብጠን ስለነበር እንትን አላልኩኝ። ዛሬ አምጪ ውዴ፣ ዛሬ አምጪ ከይቅርታ ጋር። ዛሬ እንትን እልሻለሁ። መጣ መጣ መጣ ሰንድ ላዮን ፈረንጅ ሰንድ ላዮን መጣ። ሰንድ ላዮን ሰንድ ላዮን ማይላት ሰዓት መጣ። እሸር አድርገሽለት ነው፣ አውቃ ነው ውዴ

ሚስቴክ መሲ ሪ አንዴ በማለት አንዴ ንገርሻ የእዮብ ኤ ሰላሳ ምናምን ከዱባይ ወደዚህ የሚመጣ ሰው አለ። ማርያምን እኔ እኮ ላኳቸው እኮ አልኩኝ። ዜድታይ ግንታይ በቃ ስልክ ላክልሽ መብርሃንን ከዱባይ ወደ ቤሩት የሚመጣ ሰው አለ። እኔ ይምጡ እኮ አልኩ። የሱቅ ነኝ እኮ ማሪ በቃሽ ስልክል ይሄ ደግሞ ኤ አስራ አራት ነው። ሜድን ቤትናሃም ነው። በጣም የሚገርም ስልክ ነው። ይህም ሳምሰንግ ነው፣ ቬትናም ነው፣ ቻይና አይደለም። አራት መቶ ሀምሳ አራት መቶ ሀምሳ ድርሃም ማለት ነው። ለአስር ሰው ብቻ ይሄኛውን ለአስር ሰው ብቻ የሰላሳ አምስቱን ግን ከአምስት መቶ ድርሃም አይቀንስም። መሲ ልጁ ስ ልጁ አሁን ይመጣል። የስድስት መቶ ብሩ የስድስት መቶ የስድስት መቶ ብሩ ትላንት እኮ ሳሪ ለእናንተ የሀያ አምስቱ ቃል የገባሁትን ለእናንተ ነው። አለቀ ገዙ አለ መኖር ግን እሱ እኮ ስምንት መቶ ነው የሚሸጠው። ሳሪዬ፣ ውዴ፣ ለእኔ ብለሽ ነው ዲስካውንት ያረግሽኝ ቆንጆ፣ አመሰግናለሁ። ስለዚህ የምትገዙ ልጆች ኑ ወደ እኔ ጋርና አሁን ላይ ገባለሁ። ስልክሽ እምቢ አለኝ እያለችሽ ነው ልጅቷ፣ በመብርሃን የቷ ልጅናት እንዴ? ስልኬ እምቢ አላት እንዴ? አንቺ ቻርጅ ቃስሚ ያይጅ ውዴ አሁን እኔ ነኝ እስኪ ትበለኝ። አዲስ አበባ ምግብ ቤት አዲስ አበባ። አረ እኔ ነኝ ትበለኝ ሳሪ፣ አንዴ እኔ ነኝ ትበለኝ። እኔ ነኝ በያት። ዋትስአፕ ላይ እኔ ነኝ በያት። ይኸው ስልኳን እኮ ይዛለኝ። መሲ አንድ ነው የሚያርመው፣ በሀምሳ ሶስቱ እየጻፈችልሽ ማን። እኔ ነኝ በይኝ በያት። አንድ ማረሙ ሳሪ፣ እኔ ነኝ በያት። እኔ ነኝ ይኸው፣ ስልኳን እኮ ይዛለች አዲስ አበባ አዲስ አበባ ሆቴል ጋር ስትመጣ ታገኝሻለኝ፣ ይመስል ምኑ ጋር ናት ትሆን ያለች አንቺ ምኑ ጋር ነሽ አለሽ እኮ። ይላውድ ላድርግሽ፣ እስቲ ተደማመጡ። ቅድስቴ ቅድስቴ ፀጉር ቤት ፊት ለፊት እሷ እኮ ቃስሚያ ናት ውዴ። ኧረ ቃስሚያ ነው አዲስ አበባ ሻርጃ ቃስሚያ ብለሽ አ

እናመሰግናለን ትናንትና ያንቱ ጓደኞች ለአንቺ ቤትም ቃል የገባሁላቸው መተው ወስደዋል። ይ አስራ አራቱንም መታችሁ ውሰዱ። አሁን እሺ፣ ታዲያ ለእኔ አትልኪልኝም? በንትን በደሊቨሪ ላይቭ ላይ ነኝ። አንዴ ኑ ኑና እንትን በሉ ገስት። አሁን ላይቭ እገባለሁ። ኑ ካላት ጋይስ፣ ሂዱ። ላይቭ ላይ ሂዱና ግዙ የምትፈልጉ ካላችሁ በመቶ አምሳ ብር አለው ሁለት ሽፎን ለገዛ አንድ ጊፍት አላችሁ። በመቶ ሰብራ ሆናለን፣ በመቶ ሰባ አምስትም አለን። አስተዋቂ ሌላ ከፈለግሽ ደግሞ ወጣች። ዜድዬ ውዴ፣ በቃ ወጣችሁ። ደህና ሁኑ፣ ደህና ሁኑ፣ ውጡ። ቆይ ለሙኔት ላሳየት ሽፎን ነው። ሁኔታ የለም አለቀ ሄደ። ውዴ ማርያምን ሄደ ተሸጠ ውዴ ተሸጠማ። በዚህ እዚሁ እዚሁ ቅጭው እያየሻት ነው። አንድ በነፃ አንድ በነፃ በጣም በጣም ላይ መጣ አይመጣም። በጣም ቆንጆ ሽፎን ነበረ። ማርያምን አስመልሽ ደስ ይላል። አሁን እንጀራለን ደስ ይላል። አሁን እኮ ነው የሄደው። ማርያምን አሁን እንደ እየጠየኩሽ ቆይ ላሳኛት እያልኩሽ